እሱንዬ እርግዝናዋ እየገፋ ነው ሶ እርግዝናዋ እየገፋ በመጣ ቁጥር እንግዲህ ብዙ ነገሮች እያማሯት ነው። ያው የሆርሞን መቀየር ስላለው እንደምታዩት ነው። እንግዲህ ብቅ ብቅ እያለ ነው፣ ብቅ ብቅ እያለ ነው። እና በጣም ደስ ብሎኛል። በእውነት እውነት ለመናገር አሪፍ እየመጣ ነው። ቲ እሺ ጋይስ እንግዲህ ዛሬ የመጣንበት ማንኛው አላማ ምንድነው? ኤፕሱን አንድ ነገር አምሯታል። እውነት ይህን መጠየቅ ትንሽ ይከብዳል፣ ነገር ግን ደግሞ አምሮት አይደበቅም። እንደ ሴት ምን የሚደረግም ቢሆን ማይደረግም ቢሆን መማረድ ነገር ትናገራል። ለዛ አይነገርኩ እኔ ሴት ነገር ነው ስለመናገር ተደናግጬ ነበር። ነገር ግን ግዴታ መሆን አለበት። ቤተሰብም ሳማክር ምናምን ያማራት ነገር የማታገኝ ከሆነ ልጁ ላይ ሽታ ምናምን ሊወጣ ይችላል ብሎኛል እና እኔ ደግሞ ያ እንዲሆን አልፈልግም። የአማራት ነገር ከባድ ቢሆንም ያው ጉዳዩ ከጽጌ ጋር ይገናኛል። የአማራት ነገር እኔ ለጽጌ ብዙ ነገሮች አደርጋለሁ እሷም ለእኔ ብዙ ነገሮች እንደምታደርግልኝ ስለምተማመን በእርግጠኝነት ታሳፍረኛለች ብዬ አላስብም። እሱን ዬ ምንድን ነው ያመረሽ? እኔ ምድሪ አማረኝ። ባለፈው ሰራተኛ ይምጣ ምናምን ብለን እያወራን ነበር ቤት ውስጥ እኔ እና አንተ ብቻችን ስለምከብደን እና ደግሞ አጋጣሚ ሆኖ ምግባን ቀምሼው ነበረ ሆነን ለመናገር ከቆየ በኋላ ነው ጥፍጥናው የገባኝና ድጋሚ መብላት አማረኝና፣ እንደ ሀሳብ እሷ እኛ ጋር ብትሰራ እኔ እንደ ሀሳብ ነው ያልኩትና፣ ያው ለረጅም ጊዜ አይደለም፣ ለረጅም ጊዜ አይደለም አይ እንደዛ ከባድ ነው ግን፣ እንዳልሽው አማርኛ እሺ፣ አንዲት ስትሰራ መተሽ መታ ቤት ስትሰራ ማየት ነው ያልሽኝ ያወራ ነው እንደዛም መታ አብሰላ አይተሻት። በቃ ከዛ ላይ በቃል የባለፈው ምግብ ሳመጣችሁ ትለጣፈጠኝ። ስለዚህ የፈለገችው ምንድነው ቤት መስታ ጽጌ ስታበስል ማየት ትፈልጋለች። ያበሰለች ላት ምግብ ደግሞ መብላት ትፈልጋለችና ጽጌ ለዚህ ፍቃደኛ ትሆናለች ብዬ አስባለው አስባለሁ ምክንያቱም ከባድ ነገር አይደለም ምክንያቱም ከአንተ ጋር አንተ ጠይቃ ጽጌ እምቢ የምትለው ነገር ያለ ይመስለኝ። አዎ ያው ትንሽ ይከብዳል ጉዳዩ፣ ነገር ግን ለአንተ ይዛል መታልቻ ያኔ ምግብ ያው ለኔ ደግሞ ምንም ልጁ ማለት ያንተ ነው፣ ስለዚህ መስራት ይኖርባታል ብዬ አስባለሁ። እና ያኔ ለአንተ ስለሰራችው ላይ ያው እኔ ምግቡ ስለጣፈጠኝ እኔ ቀምሷለሁ። ትሰራለች ከዛ ደግሞ ያው ከጣፈጠኝና እኛ ጋር ትቆያለሽ ማለት ነው። ስራ የላትም አረብስ ማም ከዚህ በፊት የተፈጠሩ ነገር ከሚከፈል ከሆነ ዳኒ አንዳንድ አለመግባባቶች ነበሩ፣ በይና በሜሪ መሀል። ግን ደግሞ ጀስ ያው እኔ ከሜሪ የቀረበ ጓደኛ ወይም ደግሞ የቀረበ እንደህትማየው ሰው የለም። እና ያው አሁን ፈልግሻለሁ ስርዓት በቀጥ ብላ የመጣችልኝ እንግዲህ፣ ያው ሜሪ እየመጣች ነው። ሜሪ ያው በነገሮች ላይ አጨክንብኝም ብዬ አስባለሁ። ሰው ጽጌ ለማግባባት ደግሞ ከይና ከንቺ በላይ ሜሪ ትቀላለች፣ እና ሜሪ እንግዲህ ማግባባት እንደምትችል እሱም ግን ተነጫናጭ ነው። እሱም ሆርሞኑ ነው። ታዲ ልጄ ነው አም ሶሪ በቃ ልጄ ደግሞ ምግቡ ድስት ከበላው እንነጫነጫለን። እሺ፣ እሺ፣ ችግር የለም ምን ነው። ኧረ ምን ደበረክ? አይ አልደበረኝም። አንተ ሰው ነው። እግዚአብሔር እንደዚህ አትቀላቁም። እግዚአብሔር ሜሪ አጫኪኝ ስለማውቅ ነው በጣም ፊል አድርጌያለሁ። ማርያም ዳንሻይ በጣም ነው ምናምን ይገባኛል። ግን በቃ በኔ ነው ደፍሬ ነው ምናምን የሚለውን ነገር ማየት ስለፈለኩ ነው የመጣሁት። በጣም ይጨክ ነው። ምክንያቱም በጣም ደህና ነው፣ ዳኒም ደህና ነው። ምንድን ነው ሰላም ማውራትም ክፋት ነው? እኔ እኮ ግርግር ትፈጥሪያለሽ ብዬሽ አልፈጠርኩም። ምን መሰለሽ፣ ሜሪዬ ዛሬ አንድ ነገር አማራትና ኤፍሱን ኤፍሱን አንድ ነገር አማራትና፣ ዳኒ ማማር ሲጀመር እኮ የጀመረው አራት ወር አምስት ወር ምናምን። ያው ሁሉም እርግዝና የተለያየ ነው። አረለ እሱኒ ሶሳ ደሞ አሁን ለሌላ ሰው እድል ስጥ። አማክ እስቲ ማሚን ጠይቃት። ምን ልጅ ያለው እኔ ወድ ውስጥ ነው አምሮኛ፣ ነው አምሮኛ። እኔ አይመለከተኝ። እሺ፣ እሱ እኔ በጣም ስለምናደድ የሚያናደኝን ነገር አታድርግ። ባለፈው አልፌሻለሁ፣ ዛሬ ግን ላልፍሽ። ከኔ ጋር እላፊ ቃል እንዳታወሪ

አዳምጭ፣ እንገባሽ አለ አለሽ እኮ ያየንሽ ነው። ሜሪ አብረሽን እኮ ነሽ። እዚ እኮ ነው። ምን እርግዝና ላይ ብዙ ነገር ያምራል። ብዙ ነገር ነገር ምግብ ምግብ ሰርታ እንድታበላት ትፈልጋለች። ገባሽ አይደለ? ያንቺ ያንቺ ደሞ እንትን ይሄ ያንቺ አእምሮት ደሞ ዲያረ እግዚአብሔርን ፍራ ተው። ሰው እኛ እናቀን። ስለዚህ ፅጌ አንተ ቤት መታ የአማራትን ነገር ነው የጠየቀችው። ገባሽ አይደለ? የልጅ እናቴች የአማራት ነገር ምንድነው? ጽጌ ቤት መጣ ምግብ ሰርታ መስጠት ምንድነው የከብደት አለ እንዴ? እኮ የሚከብድ ነገር አይደለም። ተመለስ። አንቺ ብትሆኛ በቃ ስሰራ ቤት ውስጥ ያት ስሰራ ሰርታ እንደዛ ነው ያማረሽ። አዎ እንደዛ ነው ያማረሽ እንትን ሽርጥ ስታርክ እሱ እንደ ሙዷ እንደ እንደ ሁኔታው አይተን ሰው ክፋት እንዲያስብ ክፋት እንዲያወራ ምናምን ይሄ ክፋት እኮ የለም። በቃ በማርያም እኔ ሲጀመር ፅጌን ጠርታታል። እኛማ እንደ ምንድን ነው የት አ- ምንድን ነው ሜሪያ አንቺ ነው በጣም አጋነሺው። እግዚአብሔርን ፍራ። እሷ አናውቃት ችግር የለውም። አንተ እግዚአብሔርን ግን ፈራ። ምንድን ነው ያለችው እኮ ቤት መታ። ባለፈው የሰራችው ምግብ አንዴ ስታበስልያት ከእዛ እሱ ምግብ ልብላ ነው ያለችው። ይሄ እኮ ክፋት አለ አምሮት እኮ ነው እሱ የቀመስኩት እኮ ነው ያን ምግብ እኮ ያማረኝ እንደው ቢሆን ቢሆን እንኳን እ አንቺ እራክሽን አታወቂ ቢሆን ቢሆን ፅጌ የባለፈው ምግብ በቃ ጠፍቶኛል እና ፅጌ ሰርተሽ አምጪልኝ ይባላል እንጂ ነይና ሚስቴ ማለት የልጅ እናቴ ይሄን ነገር ስለፈለገች

የምሰራው ነገር እጨርሳችኋለሁ እግዚአብሔር አታፍሪም እንዴ እጨርሳችኋለሁ ሜሪ ምን እያደረግሽ ነው? አልገባኝም። እያስፈራራሻት ነው እንዴ? እሷ ስትደነግጥ እኮ ልጅ ይነደግጣ ይጎዳል። ገባሻል? በቃ እንትና አልፈልግም። እኔ አሁን ፅጌ ፊት ማለት ወይኔ፣ መጣች፣ በቃ መጣች። ምን ችግር አለ ሜሪ? ነገር ነገር፣ አንዱ ምረጭ ከአንቺ ጋር ሆን አልችልም ሲጀምር ነው። ምንም የምትሰሪ ነገር የለም። ጓደኛ እንደ ጓደኛ ብትሆንም ግን ራሱ እኔማ፣ አሁን ገና ነው የመጣሁት። እውነት? አይ፣ እኔም መሄድ ፈልጋለሁ እኔ ሰዓት እየጠራችሁኝ በፈለጋችሁት ሰዓት እንደፈለጋችሁ የምታደርጉኝ ሰው እንዳልሆንኩኝ ማወቅ ፅጌ በጣም ነው የሰለቻችሁኝ። በቃ ወይ አይደለም ከነሱም ታ፣ አይደለም አንቺ እንዳሰብሽው አይደለም። እዩ ዛሬ እኔ ሜሪ

እሺ እንደ እኔ እንደዚህ እንትን ግዝና አላውቅም ለምንድን ነው ልጁ ለምትጫወተው ይህች ጮህ ትችይበኛለህ በማረገው ነገር በሙሉ ለልጄ ነው የማደርገው ጠዋት ይቆጭሀል ለልጄ ብዬሽ ነው የማደርገው እሺ በማረገው ነገር ላይ ምንም አይሰማኝም ሜሪ እባክሽ ስሚኝ ለልጄ ከዚህ በላይ መሆንም ካለብኝ ይሆናለሁ በቃ ግን ቢያንስ ከአንቺ የጠየቁሽ አንድ ነገር ነው ቢያንስ ታገሺ በቃ። ያለችበት ሁኔታ ነው፣ ተረጃት በቃ። ያለችበት ሁኔታ ነው እንደዚህ እያረጋት ያለው። እኔ በአንተ መጎዳት አልፈልግም ዳን፣ አንተ ብዬ እኔ ማንም ሰው እንዲናገረኝ አልፈልግም። ራ ለምን አትረጋግኝ? ተረጋግተን ለምን አናወራው? በቃ ምንም እያልሽ ካልሆነ ሀሳብሽን ንገሪኝ እና መሄድ እንችላለን። ይኸውልሽ እናንተ ስትቀጥሩን የምመጣው ዳኒም በማለት ነው እንጂ አንቺም ብለን አይደለም። ባለፈው ያረግሽ ነገር ለመቅረት በጣም ትልቅ ሪዘን ነበረ። ግን ዳኒ፣ አይ ኖው ያለህበትን ሲቹዌሽን ስለማቀ የመጣሁት ይቅርታ ከሆነ ዛሬ ላይ ምንም የሚያስወራ ነገር የለም። ዳኒ ይሰማኛል። ዛሬ ላይ እንደዚህ ነው እንደዛ ነው በቃ ሶሪ መባባል አይጠበቅብንም። በቃ አውርተኸኛል፣ የምታወራኸኝ እኮ አውርተኸኛል። ማረግ የምትፈልገውን ከአይን በላይ ደግሞ ጆሮዬን አይደለም

ምንድነው ይሄን ያህል እሻይ ከማርገዟ በላይ ሌላ ዜና አለ። ልንገር እኔ ላይ በጣም ያስጨነቀች ስለሆነ እኔ ልንገር ነገር ልንገር። እሺ ምንም የሚፈጠር እኔ አይመለከትም። በሁለታችሁ መሃል ምንም አይነት ነገር ከዚህ በኋላ ቢፈጠር ዳኒ በጣም ነገሮችን እንዴ ነው? እኛን ስትፈልገን በቃ ብቻ እና አትምጣ። ትቀመጥ ገብታ አይደል? ተረፍ መራመድ አለብኝ እኮ መራመድ አለብኝ። አይመለከትሽም፣ አትምጪ ግን ከእሱ ጋር እኖራለሁ

ምንድነው ይሄን ያህል ዜናው ማለት፣ ቤተሰብ ጋር ምናምን ችግር አለው ወይስ እሷ ምን እንደምታስብ አይነት ጭንቅላት የማይሰራ ሰው አይቻለ። በጌታ አንተ አይምሮ እንዴት እንደተደፈነ በዚህ ያህል መሆኑ። እሺ የወለድስ ፅጌ፣ እሺ የወለድስ ፅግሻ፣ ምን መሰለ? ዛሬ አንድ ነገር አምሯት ነበር። አሁን ፅግሻ አንድ ነገር አምሯት ነበረ። ምን ነገር? ባለፈው ምን አስተካክለን ቢሆን አሁን አማርኛ ነኝ ስለሆነ በደንብ እንዲገባት እኔ ላውራ ብዬ ነው። ቆይ በእግዚአብሔር ቆይ፣ ምንድን ነው እኔ ምን አገባኝ? እሱ አማራት ምን አገባኝ ታዲያ እኔ እንዴት? የዳኒ ልጅ እኮ የዳኒ ልጅ ቢሆንስ ታዲያ እኔ ምን አገባኝ? እንደ ይኸውልሽ፣ ዝም ብለህ ነው አልገባኝሽም። እሺ፣ ስለ አማራት ምን አለ? ጨርሰው ጨርሰው በድንግል ነው በፊ እኔ እያለሁ እዚህ ማንም አንቺ ነካሽ። ምክንያቱም አንቺ ነኩ ማለት ልጄ ነኩ ነው። ሰምተሽኛል? ሜሪ ይኸውልሽ ጽጌ አሁን መሰለሽ ኤፍሱን ኤፍሱን አንድ ነገር አማራት እና ለዛ ደግሞ የምትፈልገው አንቺ ነው የአንቺን እገዛ ያስፈልገኛል። ለዛ ነው ዛሬ አንቺ ፊት የመጡት ማለት ልክ ነው ነገር እንዳታስቢው ሌሎቹ ምግብ እና ቀላሉ ነገር አንቺ ቤት መጥተሽ ምግብ ስታበሲ እና ያበሰልሽው ምግብ መብላት ማየት ትፈልጋለች አምሮይ የሴትነት አምሮት ያው አምሮኝ ዝም ከምል ብዬ ቢሳካም ባይሳካም፣ አውርቼው ያው ልጄ ላይ ምንድን አንቺ እንደ ቤት ሰራተኛ ገብተሽ እንደ ቤት ሰራተኛ አይደለም። በጣም ነገር የምታካብጂው አንቺ

ምግብ ለአንድ ቀን አብስለሽ ስለጫት ምን ችግር አለው? ስለአማራት ነው ቃል ከማን በረንዶ መርዳት ያለብሽ አንቺ ነሽ፣ ልጅ ነሽ በቃ ከማንም በላይ ሴቶች ናቸው። ቢያንስ መርዳት ይከብዳቸዋል? ከማንም በላይ ሴቶች ናቸው። ለምን ይከብዳቸዋል? አልተባልሽም በመልካምነት ምን አለ? ፅጌ ብታደርግ ምን አለ ምንድን ነው የምትናገረው? ስሙኝ፣ እናንተ እኮ ብዙ ነገር እያላችሁ ነው። ያለሁት እኔ ይሁን ሁሉ ነገር እየታገዝኩኝ እዚህ ጋር ያለሁት ጥም አለ፣ ለልጄ ስል ነው። ቢያንስ ለልጄ መልካም ነገር ብታደርጊ ምን ችግር አለ? አንድ ቀን ምግብ አብስለሽ ምን ትደርግ? ለልጄ ከሆነ ነገር ምንም ዓለምን ምድርን ምናምን ሳታቅ፣ ዛሬ የተወለድክ ልጅ ነው የሆንክብኝ። ማለት አደረግኩኝ እያማራት ነገር የሚያደርገው ነገር ነው እያደረገ ያለው ምንም ከዚህም በላይ ብዙ ነገር ይጠበቅብኛል፣ ይሄን አውቃለሁ ምናምን ያለውን አንቺ በላይ ንቀት አልችልም። ንተ ድሽ ወድ ጸጋ፣ እኔ አንተ ሰራተኛ ብላችሁ እኔ የአንተ ወጥ ቤት ዕቃ አይደለሁም። እሺ ስሚ ፅግሻ ሰራተኛ አይደለም። እኔ ልቤን ለእንደዚህ አይነት ነገር ማለት እኔ ሞኝነቴን ወይም ደግሞ አንተ ላንተ ማሰቤን ላንተ፣ አንተ ጥሩ አይደለህም ብዬ ማሰብን ጭራሽ ለእንደዚህ አይነት ነገር ትጠቀምበታለህ አንተ

ጤነኛ ነኝ። እኔ ስሚኝ፣ ይኸውልሽ የጠየቅንሽ ምን፣ ለአንድ ቀን ምግብ ግን መስራት አለብሽ። አጭ፣ ማነሽ ማነሽ ሳይኪን ከዚህ በኋላ ሰማሽ አይደለም? ተነሽ። ስሚን የጠየቅኩሽ እኮ ፅጌ፣ አንድ ቀን ምግብ እንዳታስበው፣ ለአንድ ቀን ምግብ ማብሰል አትቦትም። ለኔ አይደለም እሺ፣ ለሱ ይሁን ልብላ፣ ችግር የለውም ለዳኒ ነው። ይኸውልሽ ፅጌ፣ እንደውም ሰራተኝነት ሲበዛብሽ ነው። እሺ አይደለም? አንቺ ሜሪም ካስፈለገ ትቀጥላለች። አሬ እሱ እንደዚህ ዳኒ እንደ ሴት እኮ መረዳት አቅተዋቸዋል እኮ የኔ ጉዳይ። እንዴት እንደዚህ ትያለሽ? እንዴት እንደዚህ ትያቸዋለሽ? እሱ ታዋቸው ወክ ይመጣሉ። ፅጌ በተለይ ትመጣለች። እንዴት ሰራተኛ ኮዋር ያለው ምግብ አምሮኛል አላልኩም እኮ በግድ ያስባሉ። ለነሱ ናቸው በግድ ያስባሉ።